ስራ ላይ ስለሆንኩኝ በጣም እንትን አድርጓለሁኝ፣ እና ደግሞ ውብና ማራኪ ጸጉር እንዲኖረን ያደርግልናል ማለት ነው። ቤተሰቦቼ ይሄን አሁን እዚህ ላይ ገለብጠዋለሁ። ትንሽ ያቃጥላል ተጠንቀቁ። ገልብጨዋለሁ ማለት ነው። ውብና ማራኪ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁል ሰላም ነው። ይዤላችሁ ዛሬ የመጣሁት ደግሞ እንደተለመደው እንግዲህ ስለ ጸጉር ስለውበት ነው የምናወራው ማለት ነው። ባለፈውም እንደዚህ አይነቱን እንትን በልሰም ሰርቼ የላችሁ ነበር ማለት ነው። በዚህ ሳይሆን በሌላ ከለር ማለት ነው። እና ምርጥ እና አሪፍ በልሰሞች ማለት ነው። ይሄ ደግሞ በቪታሚን እየተሰራ ነው ማለት ነው። በጣም አሪፍ በልሰም ነው። እና ይዤላችሁ የመጣሁት ጸጉራችን እየደረቀ ለምትቸገሩ በጣም አሪፍ አሪፍ መፍትሄ ነው ማለት ነው። እናም ደግሞ ዝም ብለን ከመጠቀም ራሱ በብዙ ነገር አድርገን መጠቀምም እንችላለን ማለት ነው። እና ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይህንን ነው ማለት ነው። ቪዲዮን ከወድታችሁት ላይክና ሼር አርጉት። ለቤቴ አዲስ ከሆናችሁ ላይክና ሰብስክራይብ አርጉ ማለት ነው። ቤተሰቦቼ አትጎዱም፣ እኔ እጠቀምበታለሁ እናንተ ግን አትጎዱም ማለት ነው። ላይክ አርጉ ከስገቡ በላይክ ከጀምሮት ቪዲዮን እና ደግሞ ይዤላችሁ የመጣሁት ይሄንን ነው ማለት ነው። አያችሁት? በጣም ቆንጆና አሪፍ ሽታው ልነግራችሁ አልችልም። በዛ ላይ ማለት ነው። በዛ ላይ ደግሞ ለጸጉር ልስላሴ በጣም አሪፍ ነው። ጸጉራችን እንዲያድግ፣ እንዲፋፋ ወዛማ ጸጉር እንዲኖረው የሚያምር ማለት ነው የሚያበለጥ ጸጉር እንዲኖረው ይረዳናል ማለት ነው። አንዳንዴ ፀጉራችን ረዥምም ሆኖ አሪፍም ላይ ያለ ወዛ ወዝ የሌለው ጸጉሮች አሉ ማለት ነው። ያኔ ወዛማ ጸጉሮች አይደሉም ማለት ነው። እና ወዝ ያለው ምርጥ ፀጉር አሪፍ ሊሆን ይረዳናል ማለት ነው። ይሄንን እንግዲህ ሻውራችን ከወሰነ በኋላ መጨረሻ ላይ ያው አምስት ደቂቃ ደግሞ ሻውር ልክ ገላችን አሽተን እስከምንጨርስ ድረስ አርገነው ጭንቅላታችን ልክ እንዳደረግ ነው አምስት ደቂቃ ጸጉራችን ሚሳጅ አርገን ብንተወው ጥሩ ነው ማለት ነው። ምክንያቱም ለውጥ እናገኝበታለን። ወዳውም ደግሞ አድርገን ወዳውም ከታጠብ ነው ለውጥ የለውም ማለት ነው። በነገራችን ላይ አንድን ነገር ለውጥ ለማገኘት ደግሞ ያው ጥረት ያስፈልገዋል ማለት ነው። ስለዚህ ይሄኛው ደግሞ አርጋችሁት ልክ ካላችሁ ፌስታልም ነገር አምስት ደቂቃ የሚያክል እንትን ገላችሁን እስከምትታሹ እንትን እስከምትሉ ድረስ በፌስታን የምታስሩት ልስላሴ ራሱ ይሰጣችኋል። ጸጉራችሁ እየደረቀ ለተቸገራችሁ ማለት ነው። ከዚህ በፊት በ ምንድን ነው ጥቁር አዝሙድ ላይ የተዘጋጀ እንደዚህ አይነት በልሰም በጣም ለጸጉራችን አሪፍና ቆንጆ ልስላሴ በአንድ ጊዜ በተጠቀምነበት ለውጥ የምናገኝበት አሳይቻቸው ነበር ማለት ነው። አይታችኋል። እንሻላ ከታች ቪዲዮ ላይ ታገኙታላችሁ። ከዚህ ቪዲዮ በታች ታገኙታላችሁ ማለት ነው። እና ደግሞ አጠቃቀሙን ደግሞ ያው እናንተ እንደምታውቁ፣ አንዳንዴ ደግሞ በብቆሎ ዱቄት አርጋችሁ ብቆሎ ዱቄቱን ደግሞ እሳት ላይ ሁለት ማንኪያ ምናምን አርጋችሁ ከውሃ ጋር ማለት አዋህዳችሁ እንደ ገንፎ ሆኖ በቀጭኑ ማለት ነው ከሱ ጋር ጨምራችሁ እንደ እንትን ለፀጉራችን ቅባት እንደምንቀባ ማስቀርጋችሁ ብትቀቡት ራሱ በጣም ለውጥ ይሰጣችኋል ማለት ነው። ዝም ብለን እንደዚህ ከምንቀባው ማለት ነው። በብዙ አይነት መጠቀም እንችላለን። በዛ ላይ ደግሞ ስንጠቀመው እንደዚህ አድርገን ስንጠቀመው ብዙ አይነት ለውጥ እናገኝበታልና፣ አንደኛ ፀጉራችን ያድጋል፣ ሁለተኛ ፀጉራችን ወዛማና ለውጥ ያለው በጣም ውበት ያለው ጸጉር ይሆናል። ወዝ የሌለው ጸጉር በጣም ነው የሚያስጠላው። ጫፍ ጫፉ ደግሞ የተሰባበረ ለሚያስቸግር በጣም ይጠቅማል ማለት ነው። በተለይ በተለይ ጫፍ ጫፉ የሚሰበር እናም ደግሞ ግንባራችን ላይ የተሰበረ የደረቀ የምንስቸገር ልጆች፣ በጣም ለልስላሴ በጣም አሪፍ ነው ማለት ነው። እና ይህንን ቪዲዮ ደግሞ ከወደዳችሁት ላይክና ሼር እያደረጋችሁ ተጠቀሙት። ይሄ በጣም አሪፍ ነው። እናም ደግሞ ውድ ነው የሚባልም ዋጋ አይደለም ማለት ነው። አያችሁታ ምርጥ ነው ማለት ነው። እና ይሄኛውን ደግሞ ማንኛውንም እንትን ሱፐር ማርኬቶች ላይ ስትሄዱ ማንኛውን ቦታ ታገኙታላችሁ። በጣም ርካሽ ነው፣ ውድም አይደለም። እንደውም ይሄ ርካሽ ነው፣ ያኛው ትንሽ ወደድ ይላል ማለት ነው። እና በጣም አሪፍ ነው ቤተሰቦቼ፣ ቪዲዮን ከወደዳችሁ ላይክ እያደረጋችሁ እንድም ለቤት የአዲስ ሆናችሁ ላይክና ሰብስክራይብ እያደረጋችሁ ኮሜንት አስቀምጡልኝ። ኮሜንታችሁ ደግሞ ይጠቅመኛል ማለት ነው። ይሄ ነገር ተሳስተሻል፣ ይሄን ነገር አስተካኪ ከሰው ስህተት ከብረት ዝገት ይባል የለ ሰው ሆኖ ማይሳሰት ሰው የለም። ስለዚህ አንድ ሰው ስህተት ካለበት ከስህተቱ እንዲማር ይሄን ነገር አስተካክል ቢባል ኤብ አይደለም ማለት ነው። ይሄን ነገር አስተካክል ሲባል ያኛው ሰው ያስተካክላል ማለት ነው። የተሳሳትኩትን ነገር እንዲያስተካክል ጻፉልኝ። ኮሜንታችሁ ያበረታታኛል እንጂ አይጎዳኝም ማለት ነው እና ያኔ አንዳንዴ መጥፎ ኮሜንቶች ሊኖሩ ይችላል። በእርግጥም ጥሩ ኮሜንቶች ሚኖሩ ይችላል ያንን ሁሉ ደግሞ እኛ ችለን መጥፎውን ወደ ኋላ ትተን ጥሩ ጥሩ የተባሉትን ደግሞ ይሄን ነገር አድርጌ ይሄን ነገር አስተካክል ለሚባል ሰው ማስተካከል ግዴታ ነው ማለት ነው። እንግዲህ ሁላችሁንም ከልብ አመሰግናለሁ ቤተሰቦቼ። በቅንነት በቅንነት ላይክ ሼር አድርጋችሁ አበረታቱኝ ቤተሰቦቼ፣ ነባሮቼ፣ ሁላችሁንም ወዳችኋለሁኝ። ኢትዮጵያ ለዘላለም ትኖር፣ ክፉ አይንካት ሀገራችን። ሰላም፣ ፍቅር ያብዛልን ሀገራችን። ፍቅር ሲኖር ሰላም ሲኖር እኛም ሰላም እንሆናለን። ለሀገራችንም ደግሞ ጸሎት ሰዎች በዱዓ እንበረታታላችኋለሁኝ። ውዶቼ ወሰላሙ አሌይኩም ወረህመቱላይ ወበረካቱ።